አይቪ ድንግሌን ተመልሳለች አለችው። ሰይድ ማለት ነው በጣም አዛብ ላይ ነው። አሁን የድንግሉን ለመመለስ ማለት ነው እሱ ያው ዝግጅት ላይ ነው። ድንግሉን እመልሳለሁኝ እያለ ማለት ነው። እና አሁን የድንግል እንግዲህ እናንተን ፍት ጠይቁ። ድንግሉ ይመለስልን። አዎ ይመለስ ይመለስ ይመለስላት። እና ይመለስ። እንዴ ምን አስባችሁ ነው? እና እና ድንግሌን ድንግሌን አለች። ስለዚህ የድንግሏን ነገር መመለስ አለበት። አሁን እኔም በእንዲህ አይነቱ ተባበራለሁ ማለት ነው። ወይኔ ዛሬ እና ማለት ነው። አዩ ድንግል አለች፣ ሰይር ደግሞ እፈታለሁ አለ። ፍች ጠየቀች፣ እፈታሻለሁ አላት። ነገር ግን ወላሂ እኔ አዩ ታስቀኛለች ማለት ነው። እንዲ ዛሬ ስቄ አላቅም አልኳችሁ። እውነት እንደ ዛሬ ነው ፍርፍር ብዬ ማለት ነው እና እንዴ የግድ አሳቃጭ ማለት ነው እና፣ እኔ በግ እኔ ፍየል እኔ በግ ነኝ እኔ ፍየል አትልም። ወይኔ ዛሬ እና ሀዩ ሱመያ የኔ ወድ የኔ ቅን የኔ መለዮ ብላታለች። እንዴ ንግስት እኮ እንዲህ ነው ይከበራል። እንዴ ሰይድ እውነት አሁን መስራት የያዘው ስራ በጣም በጣም የሚያስደስት ነው፣ ማለት ነው። እና ሌላዋ ደግሞ ጓደኛ እየሰበሰበች ማን መጥፎ ጓደኛ እየመጡ እሷን የሚጠቅሙ መስሎ የጎዷት ነው። ግን ሀዩ ልጅነት አለባት ሀቂቃት ታስታውቃለች። እና የምታወራውን ነገር ትንሽ እንትን ይላታል። ነገር ግን እኒህ ጓደኛ ተብዬዎች ማለት ነው፣ ከተስማሙ እኮ መኖር ይችላል። ሌላ ንክፉ ንግግር ከመነጋገር አሁን ሶመያ የልጁ አባት ነው። ለምን አገባ ሽቢ ለምን ደዛል ሽቢ ምናም ብላ ራሱ አለቀሰች። ማገበቃ ትታ ጸጥ ብላ ስትር ብላ ተቀምጣለ፣ ማለት ነው። ለምን አይፈቅድም? እንደዚህ ነው፣ እንደዚህ ነው። ስለዚህ እሱ እንደዚያ ማድረግ የለበትም ማለት ነው እና ዛሬ ግን

የሚነሳ ጓደኛ ናትም እሷ ግን ወጭለኝ ወጭለኝ አትለም። የኔ ምስኪን ወይ ኔ ጉዴ። እና አንዳንዴ ክፉ ንግግር ማቅፎ ነው። ስለዚህ ግን ሚስቴ ሲል ነው የገረፋት። ለምን አዴብ ትይዛለች አዴብ ትሰተራለች። ንግስት እሱ መያ ግን እናቴ ልጆቿን ታሳድግበት እሱ አለቀቅ አርጓት እላችኋለሁ። ወይ ታተስማማችሁ ሽማግሌ ልከህ መታረቅ ነው፣ ካልተስማማችሁ ልጃችሁን ማሳደግ ነው። ነገር ግን ስለ ንግስት ሱመያ ሚዲያ መነሳት የለበትም እኔ በራሴ ማለት ነው። ሁሉም የሚለው ነው። ምክንያቱም መነሳት የሌለባት ስለሆነች ማለት ነው። ሱመያ እሺ እና አንቺ ጋር እኩል መሆን ትንሽ ወጣ ቢሆን ስለማታሉ እየተሰበሰባችሁ ምን እያላችሁ ምላሳችሁ አውዙ ቢላ እና ሳይድዬ እንግዲህ፣ እና ደግሞ ራቁት ፎቶ ራቁት ቪዲዮ እለቃለሁ ማለት ምን ማለት ነው? ወዲ እኮ ነው የልጅነት ነገር፣ ልጅ ስለሆነች ይመስለኛል እንደ የምታረገው እና ይሄ ነገር ይመጣል ብዬ አውቄ ነበር አለ፣ ፎቶውን አለ አብረን የተኛንበት ናለች እለቃለሁ አትልም። እንደ እሱ ምን ችግር አለው? እሱ እንዲ ልጅ ነው፣ እንደፈለገ መኖር ይችላል ዘና ብሎ ግን እሴ ልጅ ደግሞ በጣም ከባድ ነው። እና ሀዩ የሚደረግ ነው የማይደረገው ነው ወቂ። መልካም ጓደኛ ምረጭ እንላለን። ምክንያቱም መልካም ጓደኛ ቢኖርሽ እንደዚያ አትሆኚም ነበረ። ግን አንቺ በጣም ምን እንጃ ምን አይነት ልጆች እንደሆኑ አላውቅም የአንቺ ጓደኞች በጣም በጣም የሚያስጠሉ ስለሆኑ ማለት ነው። መልካም ነገር የሚመክርሽ የለም። አንቺ ግን ያው ልጅነት ስለሆነ ምንም መደረግ አይቻልም። እንሻላ ትዝቅያ ላይ ነፍስ ታውቃለኝ። ነገር ግን ጓደኞች ተብዬዋ በቃ መርዝ ነው የባሰ የሚረጩት ማለት ነው። ወይ እንዲመታት ወይ የሆነ ነገር እንዲያደርጋት፣ ስለዚህ ለምን ነው እንደዚህ? እንዲያውም እኔን የላኳታትልም ጓደኛ ተብዬዋ አይ፣ ኧረ ተው፣ እንኖርበት እሺ፣ አታብሽቁን እና ለማንኛውም ወደ ራሳችሁ ተመለሱ እንላለን። አመሰግናለሁ። ባይ ባይ። የምትናገሩ እንግግር፣ ወቂ ጓደኛ መረጪ እያልሽ ነው አይደለም። ስለዚህ ባልሽን በክብር ያዢ። እውነቴን ነው ሱመያ። ግን እኔ እንጃ፣ ጎበዝ፣ ጠንካራ፣ እኔ እንጃ ታነሱ ሟም ንግስት፣ ተረገኝ ንግስት፣ ንግስት እኮ ወይ ወይ ወይ ወይ ሀይል አረገሽ በቃ እ እና እኔ የሃዩ የሃዩ ግን በነገራችሁ ላይ የዋህነት አለባት ልጅነትም አለባት እና ደግሞ እነዚህ ካሁን መምጣት የያዙ ጓደኞቿ እኔ የእሷን ህይወት መበጥበጥ ይህን አላማቸው አላውቅም እና መጥፎ ጓደኛ ናቸው ማለት ነው። ሁሉም እንደው እስከ አሁን ድረስ የማያቸው እንደው አንዲት ለሀያት እንዲ ነው እንዲ ነው። እንዲሁም እኔ እኮ መክሬያት ነዋለች። እኔ ሂጂ ብያት ነዋለች። የእኔ መስኪን የልጅነቷ ማለት ነው

የራቁት ፎቶ ማለት የራቁት ቪዲዮ ብላቂ እሱ ምን ይሆናል መሰለኝ እሱ እኮ ወንድ ልጅ ነው አንቺ ነሽ ልጅ አይደል ስለዚህ ያ ዲቫይስ ተቀመጭ